ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች ሚያዝያ 18 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በመኪና አደጋ የሞቱት የብልጽግናው ባለስልጣንን በሚመለከት ዝርዝር ጉዳይ ይፋ ሆኗል። ዝርዝር መረጃ ይዘናል። ጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉ ሌተናል ጀኔራል ታደሰ ወረደ ተናግረዋል። ብልጽግና ስልጣኔ በጉልበት የሚነጠቅበት ጊዜ አብቅቷል ብለዋል። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚደረጉ ጥቃቶች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 በመኪና አደጋ የሞቱት የብልጽግናው ባለስልጣንን በሚመለከት ዝርዝር ጉዳይ ይፋ ሆነ። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ በትናንትናው እለት ለጊዜው በማይገለጽ የትራፊክ አደጋ ምክንያት ህይወቱ ማለፉን ዘግበን ነበር። አቶ ሻምበል ቢሰጥ የትራፊክ አደጋው የደረሰበት በላሊበላ ከተማ ሊካሄድ በታሰበው ስብሰባ ላይ ለመካፈል ሲጓዝ መሆኑንም በዘገባችን ጠቅሰን ነበር። አመራሩ ከወልዲያ ከተማ ወደ አፋር ሰመራ እየተጓዘ እንዳለ ልዩ ቦታው ሚሌ ላይ ነው ትራፊክ አደጋው የደረሰበት ሲሉ የመረብ ሚዲያ ምንጮቻችን ገልጸዋል። አቶ ሻምበል ቢሰጥ ከወልዲያ እስታይሽ ጋሸና ባለው መስመርም እንዲሁም ከወልዲያ ድልብኩል መስክ ባለው መስመር ወደ ላሊበላ ከተማ መጓዝ አይችልም ነበር። ምክንያቱም ከወልዲያ አንድ ኪሎ ሜትር ከማይሞላ ርቀት ጀምሮ እስከ ላሊበላ ከተማ ዙሪያ በዋርካው ምሬ ወዳጆ በሚመራው የአማራ ፋኖ ነው በወለው ቤተ አማራ ሰራዊት ተይዟል። በእነዚህ ቀጠናዎች ከሲቪል ነዋሪዎችና ከዓለም አቀፍ የእርዳታ ሰራተኞች ውጭ ምንም አይነት የብልጽግና ካድሬና ወታደር መንቀሳቀስ መንቀሳቀስ አይችልም። ስለሆነም አመራሩ ወደ ላሊበላ ለመሄድ ያለው አማራጭ ከወልዲያ ወደ አፋር ከተጓዘ በኋላ ሰመራ ከተማ በሚገኘው አሊ ሚራ ንፍሬ ኤርፖርት በኩል አድርጎ በትራንዚት በረራ ወደ ላሊበላ መጓዝ ነው። የብልጽግና ሹመኛው በላሊበላ ከተማ ሰሞኑን ይካሄዳል ተብሎ በታሰበው ስብሰባ ላይ ለመሳተፍ መነሻውን ከወልዲያ ከተማ አድርጎ አገዛዙ ወታደሮች ታጅቦ ራሱ እያሽከረከረ በነበረው ፓትሮል ወደ አፋር ሰመራ እየገሰገሰ በነበረበት ሚሌ ላይ ሲደርስ ለጊዜው በማይገለጽ የትራፊክ አደጋ ህይወቱ አልፈዋል። ከተማ ሰሞኑን ይካሄዳል በተባለ ስብሰባ ላይ ከክልል የሚመጡ ካድሬዎችና የዞኑ አመራሮች እንዲሁም የሰሜን ወሎ ዞን ሀገረ ስብከት ሊቀጳጳስ ብፁዕ ወቅዱስ አቡነ ኤርሚያስና ሌሎች ከአካባቢው ማህበረሰብ የተውጣጡ የብልጽግና ደጋፊዎች ይሳተፋሉ ተብሎ ይጠበቃል። ዘገባው የምግብ ሚዲያ ነው። ጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ አውራምባ ታይምስ ከተባለ ሚዲያ ጋር ቃለመጠይቅ አድርገው ነበር። በዚህም ወቅት በትግራይ ተካሂደዋል ተብሎ ተደጋግሞ ስለሚነገረው የመፈንቅለ መንግስት ጉዳይ ተጠይቀው መልሰዋል። በቀድሞ ፕሬዚዳንት አቶ ጌታቸው ረዳ የሚመራው የህወሀት ኃይል ባለፈው ባወጣው መግለጫ በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ አርባ ቀናት ተቆጥረዋል ብሎ ነበር። ይኸው ኃይል የአቶ ጌታቸው አስተዳደር ህገ ወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል የሚል አገላለጽም ተጠቅሞ ነበር። ታደሰ ወረደ ጌታቸው ረዳ የፕሪቶሪያ የሰላም ስምምነት አካል ሆኖ በተቋቋመው ጊዜያዊ አስተዳደር ወደ ኃላፊነት የመጡ ናቸው ያሉ ሲሆን ወደ ኃላፊነት መጋቢት 2015 ዓ ም ነው የመጡት። የጊዜያዊ አስተዳደሩ ቆይታ ሁለት ዓመት መሆኑ ይታወቃል። እንዲያ ሆኖም ስድስት ወር ሊራዘም ይችላል። ይሁን እንጂ የነበረው ጊዜያዊ አስተዳደር ለ ስድስት ወራት ለማራዘም የሚያስገድድ በቂ ምክንያት አልተገኘም ብለዋል። መጋቢት 2015 ዓ ምት ወደ ኃላፊነት የመጡት አቶ ጌታቸው መጋቢት 2017 ዓ ም የሁለት ዓመት ቆይታቸውን ጨርሰዋል ሲሉ አስረድተዋል። አሁን የተደረገው በፓርላማ በጸደቀ አዋጅ ጊዜያዊ አስተዳደሩ ለአንድ ዓመት ማራዘም ነው። በተራዘመው የጊዜያዊ አስተዳደሩ ዕድሜ የነበረው ፕሬዝዳንት ሊቀጥል ላይቀጥልም ይችላል። አጋጣሚ ሆኖ አቶ ጌታቸው ኃላፊነት አልቀጥልም ሲሉ ገልጸዋል። እኔ እንደ አዲስ በተራዘመው ጊዜያዊ አስተዳደር ወደ ኃላፊነት መጥቻ አለው። በትግራይ የኃላፊነት ጊዜ ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስት የለም። መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዛ የሚወስድ ምክንያትም አልነበረም ብለዋል። ያን ያህል ጉዳዩ አሳሳቢ ሆኖ መፈንቅለ መንግስት ተካሂዷል ወይ አልተካሄደም የሚል ክርክርና ሰጣ ገባ ካለ ለሶስተኛ ወገን እድል እንስጥ፣ የሚያጣራ አካል ይኑር። ምናልባት እኔ ይህንን ጉዳይ የሚያጣራ አካል ላቋቁም ብል ተአማኒነትና ተቀባይነት ላይኖረው ስለሚችል ሶስተኛ አካል የሆነ ኮሚቴ ቢያጣራው ላለው ሲሉ መልሰዋል። በጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉም አክለዋል። ብልጽግና ስልጣኔ በጉልበት የሚነጠቅበት ጊዜ አብቅቷል አለ ብልጽግና በማዕከላዊ ኮሚቴው በኩል አደረግኩት ያለውን ስብሰባ አስመልክቶ ባወጣው መግለጫ ኢትዮጵያን አሻግሬያታለሁ በጉልበት የማልወድቅበት ደረጃ ላይ መድረሴንም አረጋግጫለሁ ብለዋል ፓርቲው በዚህ ዘለግ ባለው መግለጫው የተሻለ ዲፕሎማሲ መገንባቱንና ኢትዮጵያንም የተከበረች እና የታፈረች ሀገር ማድረጉን ጠቅሷል ይሁን እንጂ በታሪኳ ከኢትዮጵያ ፍላጎት ወታ የማታውቀው እና ከኢትዮጵያ ጀርባ የማሴር ልምድ የሌላት ጅቡቲ እንኳን ኢትዮጵያውያን ይውጡልኝ ተቀብላለች ከግብጽ ጋር አብራም ለኢትዮጵያ ጀርባዋን ሰጥታለች። ከሶማሌላንድ እስከ ሶማሊያ ያሉ ሀገራትም ኢትዮጵያንና ብልጽግናን እየፈተኑ ያለበት ወቅት ነው። ብልጽግና የሱዳን ታጣቂ ቡድንን መደገፉን ተከትሎ የሱዳን መንግስትም ጥርስ ነክሶበታል። ግብጽና ኤርትራም አይናቸውም እጃቸውም ብልጽግና ላይ ካረፈ ሰነባብተዋል። ሀያላኑ እነ አሜሪካም አብይን ማስጠንቀቅ ከጀመሩ ውለው አድረዋል። ይህ ሁሉ የሆነ ብልጽግና ግን በዲፕሎማሲው ተሳክቶልኛል ብለዋል። በሌላ በኩል ደግሞ በኢኮኖሚ እጅጉን ተሳክቶልኛል ድህነትን እያ ያስወገድኩ ነው ሲሉ ገልጸዋል። ዳሩ ግን አብዛኛው ኢትዮጵያዊ የሚበላው አቶ ከፍተኛ ችግር ውስጥ ገብተዋል። ከሚሊዮን በላይ የሚሆነው ህዝብም ረሃብ ውስጥ መሆኑን ዓለም አቀፉ ተቋማት ጭምር እየዘገቡ ነው። ያገዛዙ መግለጫ ይቀጥልና በኃይል ስልጣን የምንነጠቅበት ጊዜ አልፏል፣ አሁን ስጋት የለብንም ይላል። ሆኖም በአማራ ክልል፣ አብዛኛው ኦሮሚያ ክልል፣ አዲስ አበባ ቅርብ በሆኑ ስፍራዎች ጭምር ውጊያ እየተካሄደና አብዛኛው ጦሩ እየከዳ ነው። በትግራይ ያለው የፖለቲካ ትኩሳት ግምት ካለመብረዱ የተነሳ ጦርነቱ መቼ እንደሚጀመር በእርግጥ አይታወቅም። አብይ ከኤርትራ ጋር የገቡበት ፍጥጫ በአንድ ጥይት ተኩስ ከተጀመረ ደግሞ የአራት ኪሎን መንበር መነቅነቁ እንደማይቀር እየተተነበየ ነው። እንዲሁም ትናንት የአሜሪካ ኤምባሲ ባወጣው መግለጫ ኢትዮጵያ ውስጥ ከፍተኛ ስጋት ስላለ ዜጎቹ እንዳይንቀሳቀሱና መሰባሰብን እንዳይመርጡ አስጠንቅቋል። በዚህ ሁሉ መሀል ግን ብልጽግና ከአሁን በኋላ ስልጣኔ በጉልበት ይነጠቃል ብዬ አልሰጋም የሚል መግለጫ አውጥቷል። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚደረጉ ጥቃቶችን አወገዘ። በአማራ ክልል ምስራቅ ጎጃም ዞን በአሳለፍነው ሳምንት በተፈጸመ የድሮን ጥቃት ሰላማዊ ሰዎች መሞታቸው በከፍተኛ ሁኔታ እንዳሳዘናቸውና ድርጊቱ እጅግ እንዳሳሰባቸው የዓለም አብያተ ክርስቲያናት ምክር ቤት ዋና ጸሐፊ ቄስ ፕሮፌሰር ዶክተር ጄሪ ኢሌ አስታውቀዋል። በአማራ ክልል ምስራቅ ጎጃም ዞን በአሳለፍነው ሳምንት ሐሙስ ሚያዝያ 9 2017 ዓ ም በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከመቶ በላይ ላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የአይን ማኞች ማስታወቃቸውን የተመለከተ ዘገባ መቅረቡ ይታወሳል። ይህ የከፋ ጥቃት በቅርብ ወራት ውስጥ ተፈጽመው የበርካቶችን ሕይወት የቀሰፉ ተግባራት ተጨማሪ ማሳያ ነው። በርካታ ንጹሀንን የቀሰፉ የድሮን ጥቃቶችም እንደ ኢሮፓውያን አቆጣጠር በ2024 ዓ.ም ተፈጽመዋል ሲሉ ዋና ጸሐፊው መናገራቸውን ምክር ቤቱ ትናንት ሚያዚያ 17/2017 ዓ.ም ባወጣው መግለጫ አሳውቀዋል። የዓለም አብያተ ክርስቲያናት ምክር ቤት በንጹሀን በብዛት የሚኖሩባቸው አካባቢዎች የሚፈጸሙ መሰል ጥቃቶችን በእጅጉ እንደሚኮንን አመላክተዋል። በተጨማሪም ዋና ጸሐፊው ፕሌይ ተዋጊ ያልሆኑ ሰዎችን ከጥቃት በጠበቀ መልኩ እንዲሁም ዓለም አቀፍ የሰብዊ መብት ሕጎችን በጥብቅ ሳይከተሉ በግጭት አካባቢዎች የሚፈጸሙ የድሮን ጥቃቶች እንዳሳሰባቸው አስታውቀዋል። ፕሌይ የሀገር አቀፍና ዓለም አቀፍ ባለድርሻ አካላት ሁሉን አቀፍ ውይይትና ሰላማዊ መፍትሄን እንደ ብቸኛ የዘላቂ የፍትህና የሰላም መንገድ አድርገው እንዲከተሉ አሳስበዋል። በኢትዮጵያ የሚገኙ የአብያተ ክርስቲያናትና የሃይማኖት ማህበረሰብ አባላት ለፍትህ ለእርቅ፣ ለሰላምና ለአንድነት ድምፅ እንዲሆኑ እንጠይቃለን ብለዋል። የዓለም አብያተ ክርስቲያናት ምክር ቤት ከተጎጂዎችና ከቤተሰቦቻቸው ጋር በጋራ ይቆማል፣ ቤተሰቦቻቸውን ላጡና በሀዘን ላይ ላሉ ሁሉ መጽናናትን ይመኛል ሲሉም ገልጸዋል። ዘለንስኪ እና ትራምፕ በጣሊያን አጭር ውይይት ማድረጋቸው ተገለጸ። ለፖፕ ፍራንሲስ የቀብር ስነ ስርዓት በቫቲካን የተገናኙት ሁለቱ መሪዎች ያደረጉትን ይህን ውይይት በተመለከተ ዘለንስኪ በቴሌግራም ገጻቸው ላይ ጥሩ ውይይት ነበር፣ በርካታ ጉዳዮችን አንድ በአንድ በዝርዝር ለማውራት ሞክረናል። የዜጎቻችንን ህይወት ከማስጠበቅ አንስቶ የተሟላና ምንም ቅድመ ሁኔታ የሌለው ተኩስ አቁም እስከሚደረግበት ድረስ የእኛን ስጋቶች ገልጸናል። ውጤቱ ጥሩ እንደሚሆን ተስፋ አለኝ ብለዋል። ጨምረውም የጋራ ውጤቶችን የምናገኝ ከሆነ ታሪካዊ ውይይት ይሆናል። ፕሬዚዳንት ትራምፕን እጅግ አመሰግናለሁ በማለት ገልጸዋል። ዋይት ሀውስ በበኩሉ በሁለቱ መሪዎች መካከል የተደረገው ውይይት ፍሬያማ እንደነበረ አስታውቀዋል። ሁለቱ መሪዎች በዋይት ሀውስ ተገናኝተው ያለ ስምምነት ከተለያዩ ወዲህ ፊት ለፊት ተገናኝተው ሲያወሩ የዛሬው የመጀመሪያቸው ነው። ይህ በእንዲህ እንዳለ የዩክሬን ሚዲያዎች ሁለቱ መሪዎች ከቀብር ስነ ስርአቱ በኋላ ተገናኝተው ለማውራት መቀጣጠራቸውን በስፋት ሲዘግቡ ነበር። ይሁን እንጂ ኢንተርፋክስ እንዳስታወቀው የቀብር ስነ ስርአቱ እንዳለቀ የትራምፕ ቲም በሙሉ በቀጥታ ወደ አየር ማረፊያ በመሄድ ተሳፍሯል። የሀገራት መሪዎች በሊቀ ጳጳስ ፖፕ ፍራንሴስ ስርዓተ ቀብር ላይ ለመታደም ሮም ናቸው። የዓለም ሀገራት መሪዎች በሮማው ጳጳስ ፖፕ ፍራንሴስ ስርዓተ ቀብር ላይ ለመታደም ሮም ገብተዋል። ባለፈው ሰኞ በ88 ዓመታቸው ከዚህ ዓለም በሞት የተለዩት ፖፕ ፍራንሴስ ስርዓተ ቀብር በዛሬው ዕለት ተፈጽመዋል። ስርዓተ ቀብሩ ከምሳ ሰዓት ጀምሮ የተካሄደ ሲሆን የአሜሪካውን ፕሬዚዳንት ዶናልድ ትራምፕን ጨምሮ የተለያዩ ሀገራት መሪዎችም በስነ ስርዓቱ ላይ ለመገኘት ሮም ገብተዋል። እንደ ቫቲካን መረጃ ከሆነ ሊቀጳጳሱ ካረፉበት ዕለት ጀምሮ ከ250 ሺህ በላይ ምዕመን በስፍራው በመገኘት ተሰናብተዋል። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና መሰግናለን። ሰላም